ወ ዋሽተሻል፣ እማዬ ዋሽተሻል። እህል በአፍሽ ሳይዞር ጠገብኩኝ ብለሻል። ስትጎርሺ ሳላይ በላኩኝ ብለሻል። እናቴ ወ ዋሽተሻል እንቺ እንዳትሄድ ሳይድም ጋር እንዳትሄድ፣ በቃ ያለውን ነገር በስልክ ምናምን ራስን መጠበቅ አለበት። እኔ ከዚህ በኋላ ሳይድ ቀናት እንኳን ላገኘው። እኔ የዛን ቀን ራሱ ተሸፍኝ የርቁ ቀን አያስበሃል። ባልሸፈን ኖሮ የሆነ ነገር ታደረገ ነበር። እኔ ውስጤ ተንኮል የለም እንደሷ። እሷ ግን ውስጡ አየት፣ ምን ያክል ተንኮለኛ እንደሆነች ያን ጊዜ አየሁ። በረኪና እንግዲህ የኢሱን ጥርስ ካወለቀች በኋላ እንግዲህ እስከ ዛሬ ድረስ ምንም ፍንጭ አልተገኘም። ያው ጥርሱ እንደወለቀ ነው። እሱም ፖሊስ ጣቢያ ሄጃለሁ ፖሊሶች ይዘውታል ብሏል። እንግዲህ ሱመያም ደውላ እራስን ጠብቅ፣ ወደ እነሱ አትሄድ፣ በተለይ አዩ በረኪና የምትባል ጋራ አትገናኝ፣ አታስፈልግም ወደ እሷ ባትሄድ ነው የሚሻለው። ከጓደኛም ከሰይድ ማለት ነው፣ መገናኘት ከፈለክ እየደወልክበት ስልክ ያለውን ነገር መነጋገር ነው እንጂ እሷ ባለችበት እንዳትሄድ። እኔ እኮ እሷ ባለችበት አልሄድም የምለው የራሴ የሆነ ምክንያት ስላለኝ ነው። ስለዚህ ልጅቷ እብድ ናት፣ በጣም እብድ ናት፣ መጅኑን ናት። አታይም እንዴ? ልጆቼን አባት እንኳን እኮ ልትገልብኝ ነው አንዴ ሳምንት አንዴ ሁለት ሳምንት እያለች እያስፈራራቸው ሲቀጥል ደግሞ ቪዲዮ ቀርጭ ይዣሃለሁ አለች። ይሄ ነገር ይሄ ሰይድ እንግዲህ ባሏ ነው። እንዴት አንዲት ሴት ላይ በባሏ ይህን ታደርጋለች? ስለዚህ እሷ በጣም ሰይጣን ሰይጣን ናት። ስለዚህ ባክህን ራስህን ጠብቅ፣ ወደዛ አትሂድ እያለች ነው ማለት ነው እንግዲህ እሱም እንግዲህ መልሶ ምንድን ነው ያለው ይህ እሱ ነው እሱ ነው እሱ ነው ስሙ በደንብ አያዝልኝ ሜ ልጁና መልሶ እሱም አልሄድም፣ እሺ ሱመያ ብሎ ወደ እነሱም አልሄድም። በጣም አደገኛ እንደሆነች አዩ። በረኪና ማንንም እንደማትመርጥ ማንንም ባገኘችው ነገር መጠፍጠፍ ነው ስራዋና እንግዲህ ለእሷ ብሎ ጓደኛሽ ትሽሽ ነው ያለው። ጓደኛው የሆነች ሴት ልጅ ይዞ ሄዶ እሷ ትሽሽ የተጎዳሹ ነገር ጋር ካለ ብሎ ነው እንግዲህ ያላት ማለት ነው። እንግዲህ የእሱ ነገር እስካሁን ድረስ ምንም የመጣ ነገር የለም። ምንም የሰማነውም ነገር የለም። እስካሁን ጥርሱ እንደወለቀ ነው። ገሱ ግን በህግ እንትን ብየዋለሁ ፖሊሶች ይዘውታል ምናምን ብሎ ነበረ። እንግዲህ ጥርሱም እስካሁን ድረስ አልተተከለለትም እንደረገፈ ነው ማለት ነው። በጣም ያሳዝናል። እውነት በጣም ማለት ነው። እንግዲህ ሱመያ ያለችው ራስህን ጠብቅ ነው። ሱመያ በጣም ጠፍታለኝ ማለት ነው። ቤቴን ያለሁበትን የማላሳየው ለዛ ነው። ከዚህ ቀደም ተሸፍኝ የሄድኩ ጊዜ መጣ ተሸፍና መታ ብታጠፋኝ ስትላለች፣ እሷናት። እንደውም ተሸፍና መታ የምታጠፋኝ እኔ፣ እንደዚህ አይነት ነገር አልወድም፣ እንደዚህ አይነት ነገርም አላስብም። እሷ ግን ብዙ ነገር ታስባለች፣ በጣም ክፉ ሴት ናት። ስለዚህ እኔ ተሸፍኑ እንኳን የሚመጣ ሰው ይፈልግሻል፣ ይጠራሻል ካሉኝ ያን ሰው በርቀት ራስህን ግለጥ ብዬ ካላየውት ወደ እሷ አልቀርብም። ምክንያቱም እሷ ራሱ ትመጣለችና ብላለ ማለት ነው እንግዲህ ሱመያ እውነቷ ነው፣ ትክክል ነሽ ማለት ነው። ልጅቷ ለዚህ ለዚህ ነገር አትመለስም ማለት ነው። አይታችሁ ከሆነ ቤቱን ራሱ ዛ ሬስሌት በስማሙ እንደፈስኩ ቅዱስ ሬስቴት ይዟት ሄዶ ማለት ነው። ምንድን ነው ያለችው? እኔ አሁን ቤቱን ከገዛልኝ በኋላ የትም ቦታ ድረስ የትም ቦታ ሄድ እንደፈለግ ሆናለች ማለት ነው። ገብቷችኋል። ከአሁን በኋላ ብትሞትም ቤት ገዝተህልኛል የፈለግከውን ነገር ብትሆንም እንደፈለግ በቃ ንብረት አለኝ፣ ለራሴ የምወድቅበት አለኝ ብላ አስባ ነው ማለት ነው። እንግዲህ እንደፈለግ ካሁን ነገ ጀምረህ ሱመያ መፈለግ ትችላለ፣ አደለም ምንድን ነው የሆን ሀገር ጠርታ እዛ ድረስ መሄድ ትችላለ እንደፈለግ እያለችው ነበር ማለት ነው። ስለዚህ ሱ ምንድን ነው ለ ሰይድ አታስብለትም ማለት ነው። ያቺ አዩ በረኪናና ና እንግዲህ ለማንኛውም የሰው ጥርስ አውልቃ እንግዲህ የጥርሱ ባለቤት እንደዚህ ጥርሱን ሰላሳ ጊዜ እያየ በጣም አዝኗል ማለት ነው። እኔ ሁልጊዜ ሳይ በጣም ነው የሚያሳዝነኝ። በእውነት በጣም ያሳዝነኛል ልጁ ማለት ነው። እና በጣም ክፉ ሴት ናት፣ እውነት አስባበት አቅዳበት ሄዳ ማንከሽከሻ ይዛ መታ። ባላሰበው ባላቀደው እንደዚህ ጥርሱን አወለቀችበት ማለት ነው እውነት። ኒንጃ ሰይድ ራሱ እስካሁን ዝም ማለቱ እንግዲህ፣ ለሰርጋቸው ጊዜ እንደዛ መከራህን ስታይ ነበርክ ምናምን እያለች ሱመያ እያወራችሁ ነበርና፣ በጣም ያሳዝናል እውነት። ከባድ ነው። እንግዲህ ሌላው ደግሞ አብርሽና እሩታ በዱባይ ላይ ብዙ ሰዎችን አስቆጥቷል ማለት ነው አንደኛ በጾም ምድር እንዴት ነው ይሄን ምግብ ያዘጋጁት የሚልም አለ እንግዲህ ምግቡ እንኳን ለክርስቲያኖችም ለሙስሊሞችም ሊሆን ይችላል በምግቡ ዙሪያ ምንም አይመለከተንም ያዘጋጁት ማለት ነው የጾመኞችም ሊኖር ይችላል ምክንያቱም ያላየነው ነገር ስለሆነ ሌላው የማዳም ቅመሞች እንግዲህ በጎች ተብለዋል። እኔ ከነሱ ጋር አልመደብም ማለት ነው በጎቻችሁን እዛው ይዛችሁ ባ በሉ ማለት ነው። እና አብረሽ የቄራው እኔ አልናገርም ራሱ ይናገራል ብሎ አብረሽ የቄራው ራሱ ቪዲዮ ሰርቶበታል ማለት ነው። በእውነት በጣም ያሳዝናል። እኔ በአሁኑ ሰዓት እውነቴ ነው ምላችሁ መቆም እያቃተኝ እግሬ እያመመኝ እየተንቀጠቀጠ ተንቀጠቀጠ እግሬ ለደቂቃ ከቆምኩ ያብጣል። እውነቴን ነው የምላቸው እና በዚህ ልክ ዱባይ ላይ ያላቸው ሴቶች እውነት እንዲ ፎቷቸው የእያንዳንዳቸው ፎቶ ቢገኝ ወደፊት የሆነ ነገር ቢደርስባቸው እንኳን እርዳታ የሚያደርግላቸው ሰው ለነዚህ አንድም ሰው አይኖርም። እውነቴን ነው የምላቸው እና ዛሬ ላይ የሆነ የተወጣጠረ ቀሚስ ለብሳችሁ ወጥታችሁ ከና አብረሃብ ጋር አብራችሁ ጨፈራችሁ ተመልሳችሁ እኮ ማዳም ኩሽና ነው የምትገቡት። ማዳም ኩሽና ነው የምትገቡት። ብዙ ልጆች የተደላደለ ህይወት በዛ ያላቸው ይኖራሉ። እነዛ እሺ፣ ኑሯቸውን እዛ አድርገው ሊሆን ይችላል። ግን እናንተ ከማዳም ቤት ወጥታችሁ ከማዳም ኩሽና ወጥታችሁ ስጦታ ገዝታችሁ እዛ ድረስ ከምትሄዱ አማራ ክልል ላይ በአሁኑ ሰዓት የሚበላ የሚላስ የሚቀመስ ጠፍቷል። ወገኖቻችን በድርቅ እየተሰቃዩ ነው። የአብይ አህመድ ወታደሮች እየጨፈጨፏቸው እህላቸውን እየጨፈጨፉ ክምራቸውን እያቃጠሉ እህል አሳጥተዋቸዋል። ለምን? ለነፍሳቸው ዋጋ ተሰሩበት። በተለይ የአማራ ልጆች ሆናችሁ እንደዚህ አይነት ቦታ ተገኝታችሁ ያልሆነ ገንዘብ ያወጣችሁ የአማራ ልጆች ካላችሁ እግዚአብሔር አምላክ ዋጋችሁን ይክፈል ነው የምለው። በእውነት በጣም ባለጌዎች ናችሁ፣ በጣም ማለት ነው። በአሁን ሰዓት እኛ አማራውያን በጣም ብዙ መከራና ስቃይ አለብን። በጣም ወገኖቻችንን የምንደግፍበት ቢኖረን ለገ- ለወገኖቻችን ምግብ የምናቀርብበት ውሃ የምንገዛበት ምክንያቱም አማራ ክልል ላይ በአሁኑ ሰዓት ምንም ነገር የለም። በጣም ታሳፍራላችሁ። ለማንኛውም በጣም የአማራ ልጆች ካላችሁ በእውነት በጣም ታሳፍራላችሁ። በራሳችሁ ልታፍሩ ይገባል እላለሁ። እና ሌላው አብርሃምና ሩታ ቸግሯቸው አተው አይደለም አላቸው፣ ይሰራሉ፣ ያገኛሉ፣ ከማንም በላይ ያገኛሉ። ከቡታጅራ ተነስተው አዲስ አበባ መጡ፣ ከአዲስ አበባ ደግሞ ዱባይ ገቡ፣ ለቀለበት ማለት ነው። ምን ቤት ናችሁ ማዳም ኩሽና ላይ ክሎሮክስ ነክቶ ክሎሮክስ ነክቶ ክሎሮክስ ነክቶ ብረድስት እና ማንኪያ እያንኳኳሽ እየዋልሽ እያደርሽ እነሱ ጋር ሄዳችሁ ያለ የሌላችሁን ገንዘብ የምታጠፉ የስራችሁን ይስጣችሁን ሌላ ምንም አለ ኧረ እኔን ምን አገባኝ ለነገሩ የምንም አይነካም ግን ይሄኔ የሚያለቅስ ወንድም ይሄኔ የምሰራበት ገንዘብ ስጭኛለሽ ወንድም አለ ብዙ የተቸገሩ ቤተሰቦች አሉሽ አእምሯችሁ ይውቀሳችሁ ሌላ ምንም አልልም ማለት ነው ብዙዎቻችሁ ደግሞ መለስ ብለው ቀንታችሁ ነው የምትሏላችሁ። ማንም በማንም አይቀናም። ሁሉም የራሱ የራሱ የሆነ እድል አለው። ስለዚህ በዛ በእድሉ ይጠቀማል እንጂ ማንም በማንም ደግሞ አይቀናም። ቅናት ሳይሆን ለእናንተ በታሰበ መልኩ ነው። ለምንድን ነው እንደዚህ የምታደርጉት የምትባሉት። በጎች አሏችሁ። እውነትም በጎች